ሰላም እንዴት ናችሁ እግዚአብሔር ይመስገን አለሁኝ ባላችሁበት ቦታ ሰላማችሁ ብዝት ብዝት ዝት ይበል ሙስሊምም ክርስቲያንም ጾማችሁ የፍቅር የሰላም የአንድነት ያድርግላችሁ ፈጣሪያችሁ ባላችሁበት ቦታ ይጠብቃችሁ ክፉን ያርቅላችሁ በመንገዳችሁ ሁሉ ጥላና ከለላ ጋሻ ይሁንላችሁ እያልኩኝ በቅጥልቅ ፈካ ደመቅነት ጠፍጠሽ ጠንቧ ብዬ መጥቼ አለው እሺ ከዚህ በመቀጠል ከማን ልጀምር ከናቲ ልጀምር ወይስ ከእንዳልክ እህቶች ልጀምር። በስመ አብ ወወልድ ወለመንፈስ ቅዱስ አሐዱ አምላክ አሜን። ምቀኛ ሸረኛውን ያዝልን ከሴ ምላሰኛ፣ ከወንድ ቦክሰኛ እና እግሮ ተናጋሪ ከሀሰት መስካሪ ሰውረን፣ አሜን ብለን ጀምረናል ማለት ነው። እሺ ወደ ቁም ነገሩ እንግባ ማለት ነው። ናቲ ብቅ ጥልቅ፣ ፈካ ደመቅ፣ ነጠፍ ጠሽ፣ ጠንቧ ብሎ መጥቷል እስከነነብሱ ማለት ነው። እሺ ናቲዬ በመጀመሪያ እንኳን ደህና መጣህ ብለን ከወገባችን ቅንጥስ ቅንጥስ ጥስ ጥስ ብለን ተቀብለን ካለ እያልኩኝ ማለት ነው። ያው ናቲ ያሳለፈውን ህይወት ታሪክ ሁሉ ተናግሯል። እኔ እንደሚመስለኝ ከሆነ በእስር ቤት እንደነበረ ነው፣ ግልጽ አድርጎ ባይናገርም ህይወቱን የመራው ማለት ነው። ከዛኑ ከወጣ በኋላ ግን እምር ድምቅ ብሎዋል ማለት ነው። ሄሉን እስካሁን ድረስ እንደሚወዳት እንደሚያፈቅራት ለምን እንደካደችው ነው ግራዬ እየገባው ያለው ማለት ነው። ስለዚህ ናቲሻ አንድ ነገር ያልተረዳኸው ነገር አለ ብዬ አስባለሁ። ሴት ልጅ እድሜ የሚባል ነገር አለ፣ እድሜዋ ቁጭ ብሎ አይጠብቃትም። ሲቀጥል ደግሞ የምትወዳት የምታፈቅራት ቢሆን ኑሮ፣ እስከ ህይወት ፍጻሜ የምትፈልጋት ቢሆን ኑሮ ኢትዮጵያ እያለ ቀለበት አድርገህላት መሄድ ትችል ነበረ፣ ማለት ነው። ምክንያቱም ቃል ኪዳን አድርገህላት መሄድ ይኖርባል። ምክንያቱም አሁን አንተና እንደምትወዳት እንደምታፈቅራት እኛ እናቃለን፣ ከበፊት ተከታይ ስለነበርን። ግን ተስፋ አልሰጠሃትም። ቢያንስ እንኳን ቀለበት አድርገህ ብትሄድ ኑሮ በተስፋ ልጠብቅህ ትችል ነበረ ማለት ነው። ሲቀጥል ደግሞ ሄሉ ሌላ ህይወት አንተ ከጎኗ ብትሆን አንተ በመሃላችሁ ችግር ባይኖር ጥል ባይኖር ኑሮ በፍጹም በአንገቷ ቢላ ቢገባ ሄሉ ህይወት አትጀምርም ነበረ ማለት ብዙ ጊዜ ጠብቀሃለች ብዙ ጊዜ ጠብቀሃለች። ገባ ካደለ ስለዚህ የሆነ የሰማችሁ ፍንጭ አለ ወይንም አንተም ደግሞ የራስሽን ህይወት ኑሪ እንዳልካት እሷም የራሴ የራስሽን ህይወት ኑሪን የራሴን ህይወት እኖራለሁ ብለ እንዳልካት ነው፣ እኛ የምናቀው ማለት ነው። ስለዚህ ጥፋቱ ማን ጋ ነው? አንተ ጋ ነው ብዬ ነው ማስበው። ምክንያቱም የምትወዳት ቢሆን ኑሮ ከመጀመሪያው የሱሙኒ ቆርቆሮ ለምን አይሆንም፣ የአንድ ብሯን ቀለበት ለምን አይሆንም፣ አስረህላት መሄድ ትችል ነበረ። ስለዚህ ሄሉ ስተት ሰርታለች ብለ አታስብ። ምክንያቱም ቤተሰብ አለ የሴት ልጅ እድሜ አለ አንተ ተሰደከ የርቅ አስር አመት አስራ አንድ አመት የመጠበቅ ጊዜ ሴት ልጅ ነች፣ እድሜዋ ሊሄድ ይችላል። ስለዚህ በተስፋ ገና ለገና አንተ ትወስደኛለህ ብላ እድሜዋ እንትን መፍጀት የለባትም። ስለዚህ የራሷን ምርጫ መርጣለች፣ ቁጭ ብላ ስለማትጠብቅ ማለት ነው። እድሜ የሚባል ነገር ስላለ ብዬ ነው ማስበው። ተስተካክለውል ወይንም አንድ ላይ ሄዳችሁ ቢሆን ኑሮ እቺ ልጅ መሰናክር ላይ ያጋጥማት ይችላል፣ ግን እርግጠኛው የምነግረን አንተ የሆነ ነገር ብልሃት ነው ሄሉ ሌላ ህይወት ውስጥ ልትገባ የቻለችው። በደንብ አድርጋ ነው የጠበቀችክ። በደንብ በደንብ አድርጋ ነው የጠበቀችክ። ሲቀጥል ደግሞ አንድ ጊዜ እናትየው ቃለ መጠይቅ እንደዚህ እንዳልክ፣ የመጀመሪያ ጊዜ ጥሏት እንደሄደ እያለቀሰች እናትየው እና እሷ ቁጭ ብለው የቀረቧት ወንዶች ሁሉ ይሸሽዋታል ብሏል። ስለዚህ የሆነ አንተው ያስቀየምካት ነገር አለ ብዬ ነው የምለው። ማለት በተስፋ እንዳትጠብቅክ ያደረግካት ነገር ይኖራል ብዬ አስባለሁ። እሷም ዛሬ መልስ ልትሰጥበት ትችላለች። ግን እንድታዝንባት ማዘን አይገባህም። ምክንያቱም ጥፋቱ የኔ ነው። እኔ መጀመሪያ ቀለበት አስሬላት ብሄድ ኑሮ እዚህ ነገር ውስጥ አትገባም ብለህ አስብ ማለት ነው። የእናንተ የሁለታችሁ መለያየት ማንም ብዙ ሰው እንደውም አይፈልገውም ማለት ነው ህይወት ነገ፣ ይቀጥላል አንድ ላይ ልትሆኑ እህልሁዋችሁ ከሆነ እግዚአብሔር አምላክ ፍቃድ ከሆነ አንድ ላይ ልትሆኑ ትችላላችሁ። ስለዚህ ናቲ ተስፋ አትቁረጥ። እሷ ወደኋላ ኋላ መመለስን አትፈልግም ብለሃል፣ አይታወቅም። ምክንያቱም አንተ ንጹሕ ሰው ነህ እንደሌላው በስድስት ወር ስጋዋን እንኳን አለ በስድስት ወር አለ አደለ እንዴ? ስጓን ሁሉ ብጭቅጭቅ አርግቶ ገበኗን ምኗን ሜዳ ላይ ያሰጣ። አንተ ግን እንደዛ አደለም። እንደዚህ አይነት ሴት አይደለችም። ሄሉን እስከማቃት ድረስ ደስ የሚል ፍቅር ነበረን ብለህ ነው ስለሷል እንትን ስታወራ እና እኛም በጣም ነው ምንወድናት ዬ እናከብርሃለን። ህይወት ነገ ምን እንደሚሆን አይታወቅም። ተስፋ አትቁረጥ ማለት ነው። ሄሉን እንዳስቀመትካት ነው ያለችው ከስድስተኛ ወርጋ ግንኙነት ምናምን ነካ ነካ እንኳን አልጀመረችም። ስለዚህ ያንተው ነች እንዳስቀመጥካት ነው የምታገኛት። ህይወት ሊቀየር ይችላል፣ ተስፋ አትቁረጥ ማለት ነው። ሌላ ደግሞ ይሄ ሄሉዬ ደግሞ ዛሬ መልስ እንደምሰጪ ተስፋ አደርጋለሁኝ። በተስፋ እንጠብቃለን። አንዳንድ ዩቲዩበሮች ማለት ነው ከእንዳልክ ጋር እያለች ማለት ነው ብዙ ነገር ስትሏት ነበረ። እድሜሽ ቁጭ ብሎ አይጠብቅም። ሄልዬ ከእንዳልክ ጋር ሁኚ፣ ተጣመሩ ምን በሉ ብላችሁ ስታገበግቦ የነበርሽ እያንዳንድሽ ማለት ነው ዛሬ ናቲ ሲመጣ እሷን ስትሞሉጩ በጣም ነው የገረመኝ። እያርገበገባችሁ ከእንዳልክ ጋር እንድትጣበቅ እፍ ከስር እያላችሁ አልነበረ እንዴ? ምን ነው ዛሬ ደግሞ ናቲ እንደዛ ስለተናገረ እሷ አንቺ ነሽ እንዲ እሱ ምናምን ብላችሁ የምታጎበጉቡ ዩቲውበሮች ማለት ነው እናንተ እያንዳንዳችሁ እኔ በደንብ የማውቃችሁ ስታጎበጉቡ እንደነበረ እሱ እንዲ የሆነልሽ አንቺ ለምን የሴት ልጅ እድሜ አይጠብቅም ስትሉ አልነበረ እንዴ? ዛሬ ናቲ ስናቲ እንዲተናገረ ብላችሁ ደግሞ አሁን በናቲ ወደ ናቲ ገልበጥ ብላችሁ እሷን እንትን ለመጨርገድ የምታስቡ ዩቱበሮች ኧረ ተው እንጂ። እናንተ አልነበራችሁ እንዴ ከእንዳልክ ጋር እንድትጣበቅ ስገፋፉ የነበረው አርገብጋቢው ሁላ። ለማንኛውም ወደ ራሳችሁ ተመለሱ። ናቲና ሄሉ መቼም ቢሆን አይጠላሉም። በህታዊነት ቢሆን በፍቅር ነው የሚኖሩት ግን እህል ውሃቸው ከሆነ ደግሞ እግዚአብሔር ሊያገናኛቸው ይችላል ማለት ነው። አሁን ደግሞ ከዚህ በመቀጠል ስለ እንዳልክ እህቶች ነው ማወራው ማለት ነው። የእንዳልክ እህት ትልቋ መታለች ዛሬ እሷ እንኳን ደህና ሰውነች ተብላ ትጠበቅ ነበረ ማለት ነው። ግን እግዚአብሔር ሁላችሁም ከአንድ ወንዝ ነው የተቀዳችሁት ማለት ነው። ትልቋ እህቱ ምን ብላለች? እኔ ሴት ነኝ ከእሷ ጋር ምንም አይነት ኬዝ የላቸውም ምናምን ብለሻል። እናቱ ስድስት ወር በሙሉ የት ነበርሽ? ወይስ የሚሰሩትን ነገር አላየሽም? ሲቀጥል ደግሞ ልጅ እኮ ከናቲ ጋር ቃለ መጠይቅ ሲደረግለት መጨረሻ ላይ የተናገረው ቃል አለ። ስህተት የሰራውት ከሄሉ ጋር ፍቅር የጀመርኩ ቀን ነው ብሎ ተናግሯል አምልጦት የሚሆን ተናግሯል ማለት ነው ስለዚህ እንዴት ነው አንቺ ከእሷ ጋር ምንም አይነት ኬዝ የላቸው ምናምን ብለሽ የምትናገሪው ስትኖሪ ስለ እውነት ኑሪ ማለት ነው ወንድነት ሌላ ነው ወንድምነት ሌላ ነው እውነትን መናገር ደግሞ ሌላ ነው ማለት ነው ስለዚህ የወንድምሽን ገበና ለመሸፈን ብለሽ እሷን ለማጥላላት የምታስቡ ነገር አይሆንም። ወንድሜ ቅብጥ ብሎን ያደገው ሄሉም እኮ ቅብጥ ብላ አንድ ነች፣ ለእናቷ ማለት ወርቅ ነች፣ ወርቅ በአያት እጅ ቅብርር ብላ ያደገች በስስት የምትታይ ልጅ ነች ማለት ነው። ስለዚህ የእናንተ መቀባረር ለእሷ ምንም አይደለም። ተንቀባረረ አልተንቀባረረ፣ የተንቀባረረውን እኮ ውጤታውን አይቶታል ማለት ነው። ስለዚህ ስትፈርጂ፣ ስለ እውነት ፍርጂ ፍረጂ። ስድስት ወር በሙሉ የት ነበርሽ? እንደዛ ሲፋተጉ ሲሞያ እንትን ሲሉ ለምን ዝም አልሽ? ዛሬ እሱ እንዲሁኛለው ሲል ነው እንዲህ የምትመጭው። እናቱ እናትዬ ታይ እንጂ ታይ ቀለበት አደርጋለሁ ብሎ ሲምቦቀቦቅ የት ነበርሽ? እንደዛ ነጠፍ ሲልላት የት ነበርሽ? እናቱ እድሜ ለሄሉ ይበል። ዩቲዩቡ ራሱ ቀና ብሎለት ደህና እየታየለት ነበረ። ገባሽ አደል? ህዝብ ብዙ ሰው ብዙ ህዝብ ይወ የሚወድ ካለ ምናምን ብላቸዋል። እና ታዲያ ብዙ ህዝብ ከወደደው ለምን ዩትዩብ እንዲህ ድባቅ ተመትቶ ሊወድቅ ቻለ? የታለ ያ ብዙ ህዝብ ማለት ነው? የታለ በጣም የሚወዱት ህዝቦች የታሉ? ለምን ላይክ እናንትን አያደርጉለትም? እንዳልኩ እኮ ዩቲዩቡ ወድቋል በአሁኑ ሰዓት። እንደውም ዝም ብሎ ትንንሽ ዩትዩበሮች ራሱ ከሱ የበለጠ ላይክ ነው የሚያገኙት ማለት ነው። ስለዚህ አንቺ ማለት ነው ስለ እውነት ሴት ነሽ? የሴት ልጅ አምላክ ይፈርድብሻል እንዳልክ የዘራውን ነው እግዚአብሔር አምላክ እያሳጨደው ያለው ማለት ነው በንጹህ ልብ ልጅቷ ላይ ህይወቷ ላይ ሲጫወት የነበረውን እግዚአብሔር ቁጭ አድርጎ እየተጫወት እያስከፈለው ነው። ዋጋውን ማለት ነው። ስለዚህ ለጥቂስ ልጆች ብለው ምናምን ምናምን ዩትዩቡን በአንገቱ ቢላ ቢገባ ይሸጠው እንዳልካ መተዳደሪያው እኮ ነው እናቴ፣ ቢዝነሱ ነው ስለሞቶበት አደለ እንዴ? እንደዛ ስልኩን ራሱ ለመሰባበር የደረሰው ቋክሽካ አድርጎ ስልኩን ለመሰባበር ያደረገው ስልክምና ቀፎ ራሱ አይታወቅም። እና ምንድን ነው ያናደደው እናቱ? ዩትዩቡ ስለሞተ ሳያስቦው ገደል ስለገባበት ነው እንደዛ ሲንቀጠቀጥ የነበረው እንጂ ሄሉ ራሱ በአሁኑ ሰዓት ለጥፍሮ አጣቢ ራሱ አትፈልገውም፣ በፍጹም አትፈልገውም። አየሽ አይደል የልጅነት ጓደኛው አንድ እየተንቀጠቀጠ ሄሊሻ እያለ ክብር እየሰጣ ስለ ፍቅሩ እየገለጸላት ነው። እንኳንም ከእናንተ ዘር አልተቀላቀለች፣ እንኳንም እግዚአብሔር አምላክ ነጥሎ ከሱ ለያት። እግዚአብሔር ይመስገን ከእናንተ ዘር የተቀዳቀለ። ዋይዋይ ዋይ ዋይ ይ እግዚአብሔር ይመስገን ማለት ነው። እግሯንና ምኗን ሲስማት እሱ አልነበረ እንዴ ሲንቀጠቀጠላት የነበረው? የት ነበርሽ? ዛሬ መጥተሽ በመሃላቸው ኬዝ የለ ምናምን እሱ እኮ የካደው እሷን ብቻ ሳይሆን ህዝብን ነው። ሲቀጥል ደግሞ ቃለ መጠይቁ ላይ አምልጦት የሚጸጽተኝ ነገር ቢኖር ከእሷ ጋር ፍቅር ብዬ የጀመርኩበት ጊዜ ነው ብሏል። ናቲ መጨረሻው ላይ ተናገሩ። ስለዚህ የምን ፍቅር አልጀመሩ ምናምን ብለሽ ትናገሪያለሽ። እናቱ እናትዬ፣ አይዞን አይዞን ሄሉዬ አፈልገውም። ከአሁኑ ለእግሩ አጣቢ ራሱ ስሙን ራሱ ስትሰማ ቅጥቅጥ ነው የሚያደርጋት ማለት ነው። ስለዚህ ወደ ሌላ አዲስ ስራ ይዛችሁ ኑ፣ ከሄሉ እራስ ወረድ በሉ በቃ ፎርጌት አድርጋዋለች። አስር ጊዜ አደጋግሙ። አስር ሰዎች የምትሏቸው ደግሞ ጀግናዎች ናቸው። እንዲህ አስር ሰው ካንቀጠቀጣችሁ፣ በነገራችን ላይ መነጽር አድርጉ። አስር ሰው ቲክቶክ ላይ ነው እንጂ ውስጥ ስለሚገባ ነው እንጂ ከላይ እስከ ሰባ እስከ ሰማኒያ ሰው ነው የሚከታተለው። እናትዬ አስር ሰዎች ጀግናዎች ናቸው ከእውነት ጎን ስለቆሙ በእውነት ጎን ስለቆሙ ህዝብን ስለካዱ ህዝብን ወታ፣ ይቅርታ ጠይቅ ነው የተባለው። እሱ ደግሞ ከህዝብ ጋር ነው እልህ የተገባባው። ለዚህ ነው ዩቲዩበሩ ብሎ የወደቀው ማለት ነው። የታለ ታዲያ የሚወዱት ደጋፊዎቹ? እናትዬ በዜሮ እኮ ነው የቀረው። ጥል ደግሞ በአይምሮክ ተመራ፣ በሰው አትመራ። አንዷ ዩቲዩበር እንዲህ እንዲበላኝ፣ እንዲህ በላኝ፣ እንዲህ በላኝ፣ አረበናት አትንቦቅቦቅ። አይምሮ አለክ። በአይምሮክ ተመራ፣ በሰው ጭንቅላት አትመራ። ገባ። የሰው ጭንቅላት ነው ገደል ውስጥ የከተተ። ገባህ አይደለ በሰው ስለምትመራ ማለት ነው። ሄሉ በአሁን ሰዓት ፋ ብትን ብላ እየኖረች እናንተ ኮናችሁ እየተንጫጫችሁ ያላችሁት እንጂ እሷ እስከነ መፈጠራችሁ ራሱ ረስታችኋለች። ትዝም አትሏትም። እና አትንጫጩ። አስር ልጆች ደግሞ ጀግናዎች ናቸው። አሁንም ከጎኗ እስከ መጨረሻው ይቆማሉ ማለት ነው። እናንተ ታብዳላችሁ፣ እሷ ግን ትልቅ ደረጃ ትደርሳለች። ናትዬ ፍቅር ልምጣ ሆይ ልቅር ይኸው ውዴ ክያዬ እያለ እንዳልክ እኮ በስድስት ወር ነው ስሟንና ሲንቦቀቦቅ ስንት ገበና ሲያወጣ የነበረው እንኳንም ከእናንተ ዘራ አልተቀላቀለች፣ እግዚአብሔር ይመስገን፣ መንጥቆ ያወጣት ማለት ነው። ስለዚህ የሚወዷችሁ የሚወዷችሁ ተከታዮቻችሁ የት ናቸው የሚለውን ደግሞ እኛ እንጠይቃለን። የቱባችሁ ታዲያ? ለምን እንዲሞቱ ሙትት ብሎ ቀረ? የጠላችሁ እኮ ህዝቡም፣ የቱቡም ራሱ ጠልቷችኋል ህዝቡም ዩቲዩቡም ህዝቡ ስልችትን ያለ የፈለገ ብትሰሩ ብትሰሩ አልታያላችሁ። ካለ ሄሉ ከሄሉ ውጭ ወደ ውጭ ነው ሄ በፊትም ቢሆን የሞተውን ዩቲዩቡን ያስነሳችለት ሄሉ ነው። ህዝቡ ሄሉን ብሎ ነው የተከተለው እንጂ በበፊት ስራው ሰው ማሯሯጥ፣ ማስበርገግ፣ እንደዚህ የሰውን ብርንት ማሳደድ ምናምን ነው እንጂ ማን ያውቀው ነበር? ዩትዩብ ላይ ማንም አያውቀውም። እዚህ ብር እየሰጡ እንትን የሚሉት ናቸው እንጂ የሚያውቁት ማለት እድሜ ለሄሉ። በል በሚዲያ ራሱ ወተክ መተዋወቅ ማለት ነው። እሷ ለአንተ ያልሆነችው ምስዋት የለም እድሜ ለሷ በል ዘጠና ቤት ራሱ የገባው ፎሎክ ማለት ነው የዩቲዩብ ፎሎክ እድሜ ለሷ ብቅብ ከእሷ ጋር በመታያየት ነው ማለት ነው። ስለዚህ ርድብና ትበል ራስን ሁነ ቅረብ እህትየው ደግሞ ስትኖሪ ስለ እውነት ኑሪ። ሄልሻም ቀብረር ብላ ያደገች ባያት ጅማ ተብሎ ያደገላች የእናንተ አንቺ ምትበ እናንተ የምትበሉ ጤፍ እሷ የምትበላው ጤፍ ነው ምንድን ነው ቀብረር ብለው ነው ያደገው። ስድብ አይወድልም ሚዲያ ላይ እስከወጣ ድረስ ይሰድባል፣ ይጠለዛል። እንኳን እንዳልክ ይቅርና የሀገራችን ፕሬዝዳንት ጠቅላይ ሚኒስትር ራሱ ይወገራል ማለት ነው። ስለዚህ መሰደብ ሚዲያ ላይ እስካለ ይሰደባል ይደለዛል። ይሄ ያለ ነገር ነው። አይንቀጥቀጥ እንኳን እሱ እና አብርሽ እንኳን እንደዚህ ተዘቅዝቀው ቤተሰብ ተዘቅዝቆ እየተሰደበ እንኳን መልስ አልሰጡም ማለት ነው። ሄልሻ ኔ ጀግና፣ በርችሊን፣ ጠንክሪልኝ ናቲና ሄል ወደፊት። ስለዚህ እሱ ስድብ አለመደ ምናምን አረበ። ናትሽ ሚዲያ እስከወጣ ድረስ ይሰደባል እሱ ማን ነውና ነው ሲቀጥል ደግሞ ማለት ነው። ከእነዚህ አስር ልጆች ወረድ ካላላችሁ እነሱም አይለቋችሁም ማለት ነው። እንደዚህ ካስበጨጫችሁ ጀግናዎች ናቸው። አስር ልጆች ለሚገርመው ነገር መጀመሪያ ሶስት ነበር ወደ አስር አሸጋግረ ተመስገን። ግን ዓይናችሁ መነጸር አድርጉና ከላይ የሚከታተሉ ሰባና ዘጠና ሰው እናንተን የጠላውን ህዝብም ተመልከቱ። ቲክቶክ ላይ ማለት ነው አስር ሰው አንድ አንድ እያላችሁ ከአስር ሰዎች ያሉት ውስጥ ምሁሮች ናቸው። ሆቴል ያላቸው፣ ድርጅት ያላቸው፣ ስንት ደረጃ ያሉት ናቸው ውስጥ ያሉት ሰዎች ማለት ነው እና የራሱ ተከታይ የኖር በአሜሪካን ጀርመን ምናምን ያ ያሉ አሪባ ሀገር ያሉት ጥቂቶች ናቸው። ሲቀጥል ደግሞ እነዚህ የናቃቸው ለእንዳልክ ስንት ነገር የሆኑለትና በልጥ የበላውን ነካሽ ሆነ እንጂ የበላውን ነካሽ ሆነ እንጂ የዚህ የብዙ ሰው ህዝብ ነው እንባ እንዲ እያንከራተተው ያለው የሄሉ እንባ ብቻ ገና ያንከራትተዋል። ስለዚህ ዩቱቡ ለምን ሞተ? ህዝብ ይወዷል። የታለ የሚወዱት ህዝብ ሁሉ የቱብ እኮ ድባቅ መጣ። ናቲሻ ጀግና እንኳን ትላንትና በሰራው ስንትና ስንት ህዝብ እንደተከታተለው ስንትና ስንት ላይክ እንዳለው እንኳን ገብታችሁ እዩ። ስለዚህ ሄሉ የገባችበት ሁሉ ይደምቃል። እሱ ነው የከሰረው እንጂ ሄልሻ ምንም ያጣችው የከሰረችው ነገር የለም ከሱ በመለየቷ። እንደውም የልጅነት ጓደኛ ብቅ ጥልቅ ፈካ ደመቅ ብሎ መጣላት ማለት ነው። የኛ ንግስት ይመችሽ። እና እንዳልክ አሁን ሳያስባት ስለአጣት ነው እንዲ የተንቀጠቀጠ ያለው ማለት ነው። እሷ ደግሞ ቋቃርጋ ትታካለች፣ ወረድ ከሷ ላይ ማለት ነው። አሁን ጊዜው የናቲና የናቲ ብቻ ነው። ሜዳ ላይ ቀረ። ልብ የሚለው ሙዚቃ ጋብዘን ካል ማለት ነው። ለማንኛውም ከአንተ ከተለየሽ በኋላ እኮ ምር ድምቅ ብለውባታል። እንኳንም በድጋሚ ከአንተ ዘሮች አልተቀላቀለች ብዬ ነው ምልክ እና አስር ልጆች ደግሞ ጀግናዎች ናቸው። ጀግናዎች ትልቅ ደረጃ ያሉት ዝም ብለው ዝርክርኮች አደሉም እና ብዙም አትበጭጭ ራስን ስራህን ይዘክል። አስር ልጆች እኮ ከአንተ ጎን የነበሩ ናቸው። ጠንቅቀት አቃለህ ውሸታምና ቅደዳም ስለሆንክ ነው የተገለበጡት ማለት ነው። እና ዩቲዩብን በአንገት ቢላ ቢገባ አትሸጠውም። ደግሞ እነሱም ሲለፈልፉ ቁጭ ብለን የምትቀርጸው አንተው ራስን የምታጃጅሉትን ጅል አጃጅሉ ማለት ነው። ሄሉ ናቲሻ ወደፊት ይቀጥላሉ። እግዚአብሔር ይመስገን። ናቲን እግዚአብሔር አንቅዥቅዥ ስላመጣው ማለት ነው የስድስት ወር የስድስት ወር የውሸት ፍቅር ያለው እንዳልክ እሷን ደግሞ እግዚአብሔር አምላክ የእውነተኛ ሴት ስለነበረች በስድስት ወር ውስጥ ስታርገበግባ ስታንቀጥቅለ- የኔ ያልክ ስትንቀጠቀጥ የነበረው መድኃኒዓለም ምንጭቅ አርግቶ ከውስጥ አወጣና የልጅነቷን ፍቅር ፍቅሯን ፍቅሩን እየገለጸላት ምን ያህል ምን አንተ እኮ በህይወቷን የተጫወትከው ግን እግዚአብሔር ይመስገን። እና ሌላ ምን ልነው ገላይ፣ ተረጋጊ፣ እናቱ አንቀዥቅዦሻል። ረጋ በይ፣ ረጋ በይ፣ ረጋ በይ። ይሄ የተንቀዘቀዘ ነገር ጥሩ አይደለም። ገላይ ሚዲያ ላይ ከወጣሽ ረጋ ማለት ጥሩ ነው። እና ለማንኛውም ሄልሻ ንቃችሁ ትታችኋለች። እነዚህ አስር ልጆችም ንቀው ትተዋችኋል። ግን ጀግና የጀግኖች ጀግና ናቸው። እናንተ እንዲካምበረናቸው አስር ልጆች ናቸው። ጥቂት ቢሆኑ ነው እንደ ዩቲዩበራችሁ ድባቅ የተመታ የአስሩ ልጆች ጀግንነት እኮ ነው ይትወራችሁ እንዲሞት የተደረገ ለማንኛውም የሚመቻችሁ አታለቃቅሱ ወይ ነጠላ ለብሳችሁ አልቅሱ ነጠላ ለበሱ ነው ወዮ ወዮ ዩቱበር ወዮ ዩቱበር ዩቱበር እያላችሁ አልቅሱ እና እኛም ለቅሶ እንድረስ ማለት ነው ለማንኛውም ይመቻችሁ መልካም ውሎ ትልቋ እህቱ ማለት ነው። በእውነት ኑሪ ስለ አሰጣት መስክሪ። የአንቺ ወንድም ቅብርር እንዳለ ሄልሻም ቅብርር ብላን ያደገችው ሰላሙ ሆኖልኝ።